የዚህ ዝግጅት አጋር አስተማማኝ አገልግሎትን የሚሰጡት ብርሃን ባንክ ነው። የብርሃን ባንክ የሞባይል ባንኪንግን በመጠቀም ብቻ እጅግ ቀላልና መቺ በሆነ መንገድ የነዳጅ ክፍያውን መፈጸም ይችላሉ። የጥሬ ገንዘብ ንክክ የሌለው ደንበኞች የይለፍ ቁጥራቸውን ብቻ በመጠቀም በፍጥነት አስተማማኝ በሆነ ቅልጥፍና ነዳጅ መግዛት ይችላሉ። እንደ ስማችን ብርሃን ነው ስራችን። የመጀመሪያውን ጉዳያችን እናንሳይ ክለቦች የዓለም ዋንጫ የምድብ ሶስተኛ ጨዋታዎች መደረግ ጀምሯል። አትሌቲኮ ማድሪድ ስድስት ነጥቦች ላይ ደረሰ። ነገር ግን ከውድድሩ ውጭ የሆነ ምክንያቱም መጀመሪያ ላይ የተቆጠሩበት ግቦች እንደዚሁም የተመዘገቡት ውጤቶች ለአትሌቲኮ ማድሪድ ጥሩ አልነበሩም። ይህንን ጉዳይ እናንሳ። ሌሎችም ጨዋታዎች ነበሩ። ፔዤ፣ ኢንተርማያሚ ጨዋታቸውን ያደረጉ ክለቦች ናቸው። ይህንን ጉዳይ እናንሳ። አዎ ልክ ነው። ትናንትና አትሌቲኮ ማድሪድ በወቅቱ የኮፓ ሊበርታዶሬስ ሻምፒዮን በቦታፎጎ ተበልጦ ተሸንፎ ሳይሆን የትላንትናውን ጨዋታ ግን በአጠቃላይ በምድቡ ተበልጦ ከዓለም የክለቦች ዋንጫ ሁለተኛው ዙር ውጪ ሆኗል እና ለብራዚል ቡድኖች ምን አይነት የተዋጣ የዓለም የክለቦች ዋንጫ እንደሆነ በዚህ በመናገር ይቻላል። ምክንያቱም ከውድድሩ መጀመር በፊት መጀመሪያ ከሰራናቸው ናቸው ፕሮግራሞች መካከል አንደኛው በላቲን አሜሪካና በአውሮፓ ክለቦች መካከል ያለው የፋይናንስ ልዩነትና የፋይናንስ ልዩነት ደግሞ እንዲህ እየሰፋ ሲመጣ እግር ኳስን በጣም ተገማች ስለሚያደርገው ምናልባት የአውሮፓ ቡድኖች በዚህ ውድድር ላይ ያለ ብዙ መቸገር ብዙ ርቀት ሊሄዱ ይችላሉ የሚል ግምት ነበረን። ገና ብዙ የአውሮፓ ቡድኖች አሉ፣ ግን አሁን አትሌቲኮ ማድሪድ ከውድድር ውጭ ሆኗል። ፖርቶ ከውድድር ውጭ ሆኗል። ዛሬ ወደ ንጋት ላይ የኢንተር ማያሚ ጨዋታ በተደረገበት ተመሳሳይ ሰዓት ስለነበር የተደረገው እና ሁለቱ ትልልቅ የአውሮፓ ቡድኖች ብቻ ሳይሆኑ መደበኛ የቻምፒየንስ ሊግ ቡድኖች ናቸው። እንደ ሬድቡል ሳልስቡርግ አይነቱ ቡድን ቢወድቅ አንድ ነገር ነው ግን የወደቁ ያሉት የቻምፒየንስ ሊግ ቡድኖች ናቸው። ልክ ነው። ሪያል ማድሪድን አይደሉም፣ ባየር ሚኒክን አይደሉም፣ ወይ ማንቸስተር ሲቲን አይደሉም፣ ወይ ፔዥን አይደሉም፣ ግን ትልልቅ የአውሮፓ ቡድኖች ናቸው እነዚህ። ነገር ግን ይሄ ጨዋታ አንድ የሚያስተምረን ነገር አንድ ጨዋታ ሁለት ለዜሮ ሲያልቅና አራት ለዜሮ ሲያልቅ አንድ እንዳልሆነ ነው። ልክ ነው። ሁለቱም ሽንፈቶች ናቸው። ልክ ነው። ሁለቱም ሶስት ነጥብ ነው የሚያሳጡት። ነገር ግን አንድ ባለፈው የአትሌቲኮ ማድሪድ ተጫዋቾችን በተመለከተ ስሰማ ባለፈው በሲያትል የዲጎ ፓብሎ ሲሞኔ አትሌቲኮ ማድሪድ ሲያትል ሳውንደርስን ሶስት ለአንድ ካሸነፈ በኋላ ወደ ካምፕ ወዳደረጉበት ወደ ሎስ አንጀልስ ይጓዙ ነበር በአውሮፕላን ውስጥ እና አውሮፕላን ውስጥ ዋይፋያቸውን አብርተው የፓሪስ ሳንጀርማንና የቦታፎጎን ጨዋታ ውጤት ይከታተሉ ነበር። እና ፒኤስዤ ከጥቂት ቀናት በፊት አራት ለዜሮ አሸንፏቸዋል። በቦታፎጉ ሊሸንፍ አይችልም። ስሌታቸው እንደዛ ነበር ከዛ እያዩ ድንገት ይሄ የሪዮ ዲጄኔሮ ቡድን በኢጎርዜሱስ በሚባል ተጫዋቹ አማካኝነት ጎል አስቆጠረ። ኦኬ መርተዋል፣ ግን ፔዤ በሁለታዊ አጋማሽ ጎሎች ማስቆጠሩ አይቀርም። የመጨረሻውን ጨዋታ ቦታ ፎጎን ካሸነፉ ያልፋል። ስሌታቸው የነበረው እሱ ነው። በኋላ ልክ አውሮፕላኑ ሎስ አንጀልስ ሲደርስ ጨዋታው ተጠናቋል። አንድ ለዜሮ አሸንፏል ቦታ ፎጎ። ያልተጠበቀ ውጤት ነው ይሄ በጭራሽ። እና ስለ ነዛ በሰማንያ ሰባተኛው ና በዘጠና ሰባተኛው ደቂቃ ፓሪስ ሳንጀርማን ስላስቆጠረባቸው ሁለት ጎሎች ከማሰብ ውጭ ሌላ ምንም እድል አልነበራቸው። ምክንያቱም ያ ሲሆን ቦታ ፎጎን በልጠው ለማለፍ ይሄንን በጣም ጠንካራ የተከላካይ መስመር ያለውን ቡድን እና የወቅቱን የኮፓ ሊበርታዶሬስን ቡድን ሶስት ለዜሮ ማሸነፍ አለባቸው። ባለፈውም እኛ ስናነሰው ነበር ሶስት ለዜሮ ማሸነፍ አለባቸው። ከባድ ነው እሱ። ደግሞ ልክ እንደ አትሌቲኮ ማድሪድ አይነት በዲፌንሲቭ ኮንሰርቫቲዝም የሚታወቅ ብዙ በማጥቃት ሀይሉ ማይደነቅ ቡድን የመጨረሻዎቹ ሁለት ጎሎች አንደኛው የማዩሉ ጎል ነው፣ ሁለተኛው ሮቢን ለኖርማን በሰራው ጥፋት ምክንያት የተሰጠ የፍጹም ቅጣት ምትጎል ነው። እንዳውም ተዚህ ለኛል ጨዋታውን እያየው አትሌቲኮ ማድሪድ አሁን አልቆለታል። አርቢትሩ በዚህ ሙቀት ተጨማሪ ደቂቃ ባያጫውታቸው ስያልኩ አምስት ደቂቃ ጨመረ። ግን አርቢትሮች ከሴንቲሜንት ወጥተው ሙሉ ይሄ ፕሮፌሽናል የሆነ የሰዓት አያያዝ እንደሚያስፈልግ የገባኝ ያኔ ነው። አሁን ብዙ ጊዜ አርቢትሮች ቡድን ተሸንፏል፣ ጨዋታው አልቋል፣ ሙቀቱ ከባድ ነው፣ ስለዚህ ሎጂካል የሆነው ነገር ጨዋታው ተጠናቋል ብሎ መወሰን ነው ማለት ይችል ብር ያንን ቢያደርግ አንድም ሰው ሊተቸው አይችልም፣ አርቢትሩን ወይም እንደዚህ። ግን ባይደቡክ መሄድ ደግሞ አንዳንዴ ይጠቅማል። ባይደቡክ ነው ሄደው ዳኛው ተጨማሪ ሰዓት ሰጠ። በነዛ ተጨማሪ በተለይ ተጨማሪ አንድ ሶስተኛ አራት ያ ጎል ተቆጠረ። በእርግጥ አስቀድሞ ማዩሉም ጎል አስቆጥሮ ስለነበር እና ያኔ ነው ፈተናቸው ከባድ እንደሚሆን ያወቁት። እና በኮንራድ ሆቴል በሚባል በሎስ አንጀለስ ባለ አንድ ሆቴል ውስጥ ከድላቸው በኋላ ፓርቲም ባይሆን ግን ጌት ቱጌዘር ነገር ነበራቸው። አብረው ራት ሊመገቡ እና ተሰረዘ። የራት ድግስ ራሱ ወይም የራት ፕሮግራም ራሱ ተሰረዘ። ምክንያቱም ተጫዋቾቹ በሙሉ በጥሩ ስሜት ውስጥ አልነበሩም። ይሄ በጣም ዳውን ቢት በሆነ ስሜት ውስጥ ነው የነበሩት። ስለዚህ ገና ጨዋታው ሳይደረግ የሚጠብቃቸውን ፈተና አውቀውት ነበር። ከውድድሩ የተሰናበቱት ትላንትና አይደለም። ከውድድሩ የተሰናበቱት በመጨረሻዎቹ አስር ደቂቃዎች በተቆጠሩባቸው ሁለት ጎሎች፣ በሰማኒያ ሰባተኛው እና በዘጠና ሰባተኛው ደቂቃ ላይ በተቆጠሩባቸው ሁለት ጎሎች ነው ከውድድር ውጪ የሆኑት። ስድስት ነጥብ ኖርማሊ ያሳልፈ አሁን ወደ ኋላ ሄደሽ ስድስት ነጥብ ይዘው የወደቁ ቡድኖች በጣም በጣት የሚቆጠሩ ናቸው። ባለፉት ሀያ አምስት አመታት ሬር ነው፣ ግን ምድቡ ደግሞ እንግዳ ባህሪ ነበር እና ደግሞ ዴጎ ሲሞኔ ከጨዋታው በኋላ እንዳለው ለሰበብ አይደለም፣ ግን እኛ ምድብ ውስጥ የቻምፒየንስ ሊግ አሸናፊ ና የኮፓ ሊበርታዶሬስ አሸናፊ ያሉበት ምድብ ውስጥ ነው ያለ ነው። አስቸጋሪ ምድብ ነው፣ አስቸጋሪ ምድብ ነው። ደግሞ ለእኛ ለአውሮፓውያን በውድድር ዘመኑ መጨረሻ የሚደረግ ጨዋታ ስለሆነ ብዙ የአውሮፓ ቡድኖች ሲፈተኑ እያያችሁ ነው። ለብራዚል ቡድኖች ደግሞ በውድድር ዘመኑ መሀል የሚደረግ ስለሆነ ልክ እንደኛ አይነት ዝለት የለባቸውም። የአየር ጠባዩም እሱ አውሮፓዊም ባይሆን ግን አውሮፓ ውስጥ ያለን ቡድን የሚያሰለጥነው እና አትሌቲኮ ማድሪድ በዚህ መንገድ ተሸንፏል። ያው ለአትሌቲኮ ማድሪድ በተለይ ከሁሉም ውድድሮች ውጪ ከሆኑ በኋላ አሁን የላሊጋው ኮስተር ያለ ዋንጫ ተፎካካሪ ነበር አይደለም የውድድር ዘመኑን አብዛኛውን ጊዜ፣ ከዚያ ድንገት ከኤፕሪል በኋላ መንሸራተት ጀመረ። በተለይ ከዛ የሄታፌ ጨዋታ ሽንፈት ጀምሮ እና የቻምፒየንስ ሊግና የላሊጋን ጨዋታዎች እንዲሁም የኮፓ ዴልሬ ጨዋታዎችን ጀግል ማድረግ ከጀመረበት ጊዜ ጀምሮ በወሳኝ የውድድር ዘመን ወቅት የአንዳንድ ቁልፍ ተጫዋቾች ጉዳት ነበረበት። አንዳንድ ተጫዋቾች ያለመጠን ብዙ ተጫውተዋል። ሮድሪጎ ደ ፖል አይነት ተጫዋቾች ወይም ሉካስ ባሪዮስ አይነት ተጫዋቾች ብዙ ጨዋታዎች አድርገዋል። በቻምፒየንስ ሊግም በጣም እንግዳ በሆነ መንገድ ነው በሪያል ማድሪድ በመለያ ምት የተሸነፉት። እንደምናስታውሰው በመለያ ምት ነው መጨረሻ ላይ የተሸነፉት፣ ግን ደግሞ ትልቅ ውዝግብ ነበረው በህጎች ሁሉ እንዲቀየር ያደረገ በኋላ ማን ነው ዩኤፋ ነው በፊፋ ወጥቶ እኮ የመለያ ምት የሁሊያን አልቫሬዝ የመለያ ምት መጽደቅ አለበት መጽደቅ ነበረበት ብሎ ወሰነ እና ደብል ኪክን በተመለከተ ከዛ በኋላ ሌላ ውሳኔ ሁሉ አስተላለፍ። በኮፓ ዴል ሬይ ግማሽ ፍጻሜ ደግሞ በዚህኛው ባርሴሎና አንድ ለዜሮ ተሸንፈው ሁሉንም ለጥቂት በሚባል መንገድ ነው ከውድድሮች ውጭ የሆኑት። ይሄኛው ደግሞ ሌላ ለጥቂት ስድስት ነጥብ ይዞ ከምድብ መውደቅ ማለት ነው እና ብዙ ያልተለመደ ነገር ነው። ዲዬጎ ሲሞኔ በባህሪው ጨዋታ ከተጠናቀቀ በኋላ ወደ ሜዳ አይገባም፣ እንዲያው ተገዶ ካልሆነ በስተቀር የተጋጣሚ ቡድን አሰልጣኝ መጨበጥ አይወድም። እንዲያውም ተናግሯል፣ አንደኛው አሸናፊ፣ አንደኛው ተሸናፊ ነው እና ኮርዲያል አይደለም አለ። እንደዛ መጨባበጥ በቃ አንደኛው ድል አድርግ ያለው የሚል ስሜት ውስጥ ያለ ሌላኛው፣ በመሸነፉ ያዘነ ነው። ስለዚህ ይሄ ትርኢት ስለሆነ ቢቀርስ የሚል እምነት አለው እና ጨዋታ ከተጠናቀቀ በኋላ ብዙ ጊዜ ካየሹ በፍጥነት ነው ወደ መልበሻ ክፍል ተመልሶ የሚገባው። አንዳንድ አሰልጣኞች እንደሚያደርጉት ወደ ሜዳ አይገባም፣ ለደጋፊዎች ገብቶ ሰላምታ አይሰጥም፣ ወይ ዳኞች አይጨብጥም፣ ወይ ተጋጣሚ ቡድን ተጫዋቾች አይጨብጥም፣ እንደዚያ አያደርግም። ይሄኛው ጨዋታ እንዳለቀ ግን በጣም ያዘኑት ተጫዋቾቹን ወደ ሜዳ ገብቶ ለማጽናናት ነበር ሲሞክር የነበረው። ምክንያቱም እንዲህ የሚያደርገው በአንዳንድ ውስን አጋጣሚዎች ነው የእኔ ተጫዋቾች ሊያደርጉ የሚገባቸውን ሁሉ አድርገዋል ብሎ በሚያምን ጊዜ ነው ይሄንን የሚያደርገው እና ከባድ ምድብ ነበር ብሏል። እኩል ነጥብ ነበረን ከቻምፒየንስ ሊግ አሸናፊና ከኩፓ ሊበርታዶሬስ አሸናፊ ጋር። ነገር ግን እንዲህ አይነት ቶርናመንቶች እንደ ሊግ ስላልሆኑ ኤፊሽንሲ ነው የሚወሰናቸዋል የተገኙ የጎል እድሎችን መጣሁን አትሌትኮ ማድሪድ ሀያ ሶስት የጎል ሙከራ ነው ያደረገው፣ ግን አንድ ጎል ብቻ ነው ያስቆጠረው። ሶስት ኤክስጂን ያስመዘገበው ግን አንድ ጎል ነው ያስቆጠረው። በቂ አልነበረም። እና ኤፊሽንት አልነበርንም የሚል አስተያየት ሰጥቷል። የፔዥ ጨዋታ ላይ የፍጹም ቅጣት ምት ተሰጥቶን ነበር። የፍጹም ቅጣት ምት በኋላ ውሳኔው ተቀየረ። እዚኛው ጨዋታ ላይ አርቢትሩም ብዙ አላገዘንም። እንግዳ የዳኝነት ውሳኔ ነበር። ግን የመጀመሪያው ጨዋታ ከአራት ለዜሮ ይልቅ ሁለት ለዜሮ ቢሆን ኖሩ ሁለት ለዜሮ እንዲሆን ማድረግ ብንችል ኖሮ እናልፍ ነበር ማለት ነው። ስለዚህ የተሸነፍ ነው ከውድድሩ ውጭ የሆን ነው በመጀመሪያው ጨዋታ ነው ብሏል። ኦፍኮርስ በመጀመሪያው ጨዋታ ነው ምክንያቱም ከዛ በኋላ ሲያትል ሳውንደርስንም ቦታፎጎንም አሸንፈዋል። ግን የመጀመሪያው ጨዋታ ላይ በሰፊ ውጤት ተሸነፉ። ለዴጎ ሲሞኒ ቡድን መጥፎ ሲዝን በጠቅላላው ውድድር ዘመኑ ባበቃበት ሁኔታ በተለይ ካየ ነው። ምክንያቱም አትሌቲኮ ማድሪድ የዛሬ ዓመት ትልልቅ ዝውውሮች ያደርግ ነበር ወደ ሁለት መቶ ሚሊዮን ዩሮ የሚጠጋ ዝውውር ገንዘብ አውጥቷል። ሮቢን ለኖርማን አምጥቷል። ሁሊያን አልቫሬዝን የመሰለ ተጫዋች አስፈርሟል። ኮነር ጋላገርን ገዝቷል። እነዚህ በጣም ትልልቅ ፈራሚዎች ናቸው። ለሁሊያን አልቫሬዝ ደግሞ አጠቃላይ ቦነሶቹን ወደፊት ሊከፈል የሚችለውን ተጨማሪ ክፍያ ጨምሮ 95 ሚሊዮን ዩሮ ነው የከፈሉት እና ወደ ላሊጋ ከተዘዋወሩ ተጫዋቾች መካከል የእሱን ያህል ብዙ ገንዘብ የተከፈለበት ተጫዋች አልነበረም። በዝውውር ምባፔ በቦነስ ብቻ ከሱ በላይ አግኝቷል። ለነገሩ ግን በዝውውር ግን ይህን ያህል ገንዘብ የተከፈለበት ሌላ ተጫዋች አልነበረም። እና ኤክስፔክቴሽኑ ከፍተኛ ነበር። በዚህ አመት ግን አንድም ዋንጫ ሳያሸንፍ ነው የውድድር ዘመኑን ያጠናቀቀው። ስለዚህ የዓለም የክለቦች ዋንጫ ደግሞ ለውድድር ዘመኑ እንደው እንደ ጥቂት እንደ መዳኛ ተደርጎ ይቆጠር ነበር። ግን ፋይናንሱም ቀላል አይደለም። ለምሳሌ እስከ ሩብ ፍጻሜ ምናምን በሄዱ ኖሮ አሁን ምናልባት ወደ 30፣ 40 ሚሊዮን አግኝተው ሊሆን ይችላል። ወደ 60፣ 70 ሚሊዮን ሊያገኙ ይችሉ ነበር። ብዙ ገንዘብ ነው የሚያሳጣቸው፣ ገና በጊዜ መቅረታቸው ደግሞ ልክ እንደ አትሌቲኮ ማድሪድ ላለ አሁንም ቢሆን ባለው ገንዘብና በአኑዋል ሬቬኒ ሶስተኛ ለሆነ ቡድን ከፍተኛ ልዩነት ሊያመጣ ይችል ነበር። አሁንም ከሪያል ማድሪድና ከባርሴሎና ጋር ያለው የገቢ ልዩነት የትየለሌ ነው። ያውም በየአመቱ ቻምፒየንስ ሊግ የሚሳተፍ በየአመቱ ወደ ኖካውት ስቴጅ የሚደርስ ቡድን ሆኖም ጭምር ማለት ነው። እና አሁን ያው ለመጀመሪያ ጊዜ አይደለም የአሰልጣኙን በኃላፊነት የመቆየት ጉዳይ ሰዎች ጥያቄ ምልክት ውስጥ ሲያስገቡ የዴጎ ሲሞኔን በኃላፊነት መቆየት ብዙ ጊዜ ብያለው ዲየጎ ሲሞኔ ባሻው ጊዜ ነው መልቀቅ ያለበት ነው ብለው፣ አትሌቲኮ ማድሪድን ከሱ በፊት ስለማውቅ እና አሁንም የስፔን ሶስተኛው ትልቅ ቡድን ነው። ኦቪየስሊ ሪያል ማድሪድ ና ባርሰሎና ናቸው እዛ ሊግ ውስጥ የሚፎካከሩት። ከነዚህ በላይ ሆኖ የጨረሰባቸው ሲዝኖች ነበሩ። ሁለት ቻምፒየንስ ሊግ ፋይናሎች ደርሷል። ሁለት ላሊጋ አሸንፏል። ብዙ ሌሎች ዋንጫዎች፣ ሁለት ዩሮፓ ሊግ አሸንፏል። ኮፓ ዴልሬዎች አሸንፏል። ስቴብል የቻምፒየንስ ሊግ ቡድን ነው። ብዙ ደሞዝ ይከፈለዋል። ኦኬ ግን ስራው እኔ ያን ያህል ማለት ከዚህ ከዚህኛው ባርሰሎና በላይ ለምን አልሆነም፣ ከዚኛው ፔዥ በላይ ሆኖ ለምን ጨርሶ ቻምፒየንስ ሊግ አላሸነፈም ለማለት ይከብደኛል። በእኔ በኩል የቡድኑ ሐቅ ይገባው በሚገባው ስፍራ ላይ ነው ያለው ነው የእኔ አስተያየት። አይተቸት ማለት አይደለም። በተለይ ባጫወቱ በቃ አይደንቲቲው ነው ተጽዕኖ በቀድሞቹ የአርጀንቲና አሰልጣኞች በነ ኦዝቫልዶ ዙቤልዳ በነ ሰማኒያ ስድስቱ ላይ ያሰለጠኑት አሰልጣኝ በእነዚህ አይነት አሰልጣኞች ኢንፍሉዌንሳ የተደረገ ነው። ዙቤልዳ ደግሞ ስማቸው ጠፍቶኝ በእነዚህ ሁለት አሰልጣኞች ኢንፍሉዌንሳ የተደረገ ነው። ስለዚህ ቢኤልሳ ማሰልጥኖታል። ግን አትራክቲቭ እግር ኳስ የሚጫወት አይደለም። በቂ ሪስክ አይወስድም። እንደዚህ በዚህ ብዙ ሊተች የሚችል ይመስለኛል። ተሸንፎ ወጥቷል። አሁን ለዚህ ነው አንዳንድ ሰዎች ለምን የፓልሜራሹ አሰልጣኝ ኃላፊነቱን አይረከብም ይላሉ። ፌሊፔ ሉዊስ የእሱ ተጫዋች ነበር። ፌሊፔ ሉዊስ በጣም ምርጥ ቡድን የሰራው በዛው በብራዚል የድሮ የአትሌቲኮ ማድሪድ ተጫዋች ነበር። በቀደም ቼልሲን ሲያሸንፍ አይተናል። እና ቢያበቃ የሚሉ ሰዎች አሉ። እኔ ቢያበቃም ችግር የለውም፣ ግን እሱ በቃኝ ሲል ቢሆን ይሻላል ነው የኔ ሀሳብ። ለማንኛውም ከባድ ነበር ማለት ነው። መጀመሪያውን ሁለት ጨዋታዎች አሸንፎ ከፔዥ ነቦ ከቦታፎጎ እኩል ነጥብ ይዞ ግን በመጨረሻዎቹ አስር ደቂቃዎች በተቆጠሩበት ሁለት ጎሎች ምክንያት ወደ ሁለተኛው ዙር ሳያልፍ ቀርቷል። ጎሉም ከዘገየ ነው የተቆጠረው። ሰማኒያ ሰባተኛው ሰማኒያ አምስተኛው ደቂቃ ላይ ነው ጎሉ የተቆጠረው። ከዛ በኋላ እድሎች ነበሯቸው፣ ግን ጥሩ ቡድን ነው የገጠሙት። አሰልጣኝ ዴጎ ሲሞኔ የዛሬው ጨዋታ ላይ አሌክሳንደር ሶርሎት እና ሁሊያን አልቫሬዝን ነው አንድ ላይ ያጣመረው አንቷን ግሪዝማንን ተጠባባቂ ወንበር ላይ አድርጎ ነው የጀመረው። ስለዚህ በሁለት ክላሲክ ቢግማን ሊትልማን አጥቂዎች ለመጫወት ነበር የሞከረው በተቻለ መጠን ሌሎች ጨዋታዎች ላይ ከሚወስደው ሪስክ የበለጠ ብዙ ሪስክ ለመውሰድ በተጋጣሚ ቡድን የሜዳ አጋማሽ ለመጫወት ሞክሮ ነበር ግን ቦታ ፎጎ ኃይለኛ የሽግግር ቡድን ነበር። ለምሳሌ ገና ጨዋታው እንደተጀመረ ከሮድሪጎ ደ ፖል ያመለጠን ኳስ ነው የቦታ ፎጎ ተጫዋቾች አደገኛ የትራንዚሽን ማጥቃት የፈጸሙት ሁለተኛው የመልሶ ማጥቃትም አንድ ለአንድ ሳቫሪኞ የሚባለውን ተጫዋች ከኦብላክ ጋር ፊት ለፊት ያገናኘ ነው። ይሄ ጎል ቢቆጠር ኖሮ አለቀ። አትሌቲኮ ማድሪድ የመታገል እድል ሳይኖረው፣ የመፋለም እድል ሳይኖረው ከውድድር ውጪ ሊሆን ይችል ነበር። በመጀመሪያው አጋማሽ ሮቢን ለኖርማን ካለፈ በኋላ ነው ከሳቪኞ ጋር ፊት ለፊት ተገናኝቶ የነበረው ግን የኦብላክ ሙከራውን አድኖት ነበር። ደግሞ የላቲን አሜሪካ ቡድኖች የፍልሚያ መንፈስ የሚያስደነቅ ነው። ግሪጎር ማርሎን አለን እነዚህ ሶስት አማካዮች አማካይ ክፍሉን ለረጅም ደቂቃ ዶሚኔት አድርገውታል። የጎርዥ በጣም ጥሩ አጥቂ ነው እና ለአትሌቲኮ ማድሪድ አስቸጋሪ ጨዋታ ነበር። በኋላ ጊዜው እየገፋ ሲሄድ የመጀመሪያ አጋማሽ ከማብቃቱ በፊትም ነው የአትሌቲኮ ማድሪድ ፐርፎርመንስ መሻሻል ጀምሮ የነበረው። በተለይ ደግሞ ከዚህ ከሃይድሬሽን ብሬክ ወይም ከኩሊንግ ብሬክ ከውሃ እረፍት ከማቀዝቀዣ እረፍት በኋላ ባለው ጊዜ እንዲህ አይነት ሰዓቶች አሰልጣኞች እረፍት ከመድረሱ በፊት ትልቅ ታክቲካዊ አጀስትመንት የሚያደረጉበት ጊዜ ነው። ካልሆነ ረፍት ሰዓት ላይ ነው ትልልቅ ለውጦች ልታደርግ የምትችሉ በዛ ጊዜ አሰልጣኙ ምን እንዳረመ እርግጠኛ አደለሁም፣ ግን የመጨረሻዎቹን 1አት ደቂቃዎች ማዲድ ማድድ ሆኖ ነው የመጀመሪያን አጋማሽ ያጠናቀቀው። ሁሊያን አልቫሬስ ከማርኮስ ዮሬንቴ የመጣን አንድ ክሮስ የማስቆጠር እድል ነበረው። ክሮሱ ጥቂት በስቶ ነበር። ከዛ በኋላም የፍጹም ቅጣት ምት ተሰጥቶ ነበር ሁሊያን አልቫሬዝ ላይ ጥፋት ተሰርቷል በሚል ከዛ ነው እንግዲህ ቪያር ሁኔታውን ያየውና የፍጹም ቅጣት ምት ውሳኔው የተሻረው ሌሎችም አጋጣሚዎች ነበሩ በመጀመሪያ አጋማሽ ብቻ። በኋላ ለውጦች ያደረገና እንደገና ተጨማሪ ሪስክ ወሰደ። አንቷን ግሪዝማንን፣ አሌክሳንደር ሶርሎትን፣ ሆሊያን አልቫሬዝን አንድ ላይ ተጠቀመ። ግን ጊዜው እየሄደ ነበር እና ምናልባት 30 ደቂቃ እየቀረው ጎል አስቆጥረው ቢሆን ኖሮ ተጨማሪ ጎሎች ለማስቆጠር እድል ይኖራቸው ነበር። ግን ያልሆነም ስለዚህ አትሌቲኮ ማድሪድ ትልቅ የአውሮፓ ቡድን ነው። ገና በሁለተኛው ዙር ሁለተኛው ዙር ከመድረሱ በፊት ከዓለም የክለቦች ዋንጫ ውድድር ውጭ ይሆናል። ቦታፎጎ በታሪኩ የነጋሪንቻ ጋሪንቻ ቡድን ነው ትልቅ ታሪክ ያለው። ሆኖ ግን ኮፓ ሊበር ተዶሬሰን አሸንፎ ማያውቅ ነበር እስከዚህኛው ዓመት ድረስ። አሁን በቀደም የቡድኑ አጥቂ አርቱር ጊመራይሽ የሚባል አንድ አጥቂ ያላቸው ፔዥን ካሸነፉ በኋላ እዚህ መጣን። ግን ማንም ቦታፎጎ ይህንን ያደርጋል ብሎ አልተማመንም ነበር። ግን ይሄ ቡድን የታጋዮች ቡድን ነው የተፋላሚዎች ቡድን ነው የሚል አስተያየት ሰጥቷል። በነገራችን ላይ የቦታፎጎ ባለቤት እኚህ አንዳንድ የካውቦይ ኮፍያ አድርገው የምናያቸው የክሪስታል ፓላስ አርባ ፐርሰንት ድርሻ አሁን እንኳ ለመሸጥ ወስነዋል እየተባለ ነው ፓላስ በሚቀጥሉ ዓመት በዩሮፓ ሊግ እንዲወዳደር ምክንያቱም ሊሆንም በዩሮፓ ሊግ ስለሚወዳደር እና በአንድ ኦነርሺፕ ስር ያሉ ሁለት ክለቦች በአንድ ውድድር ላይ አይሳተፉም የሚል ጥብቅ ሕግ የአውሮፓ እግር ኳስ ማህበር ስላለው ይህንን ይሸጡታል ተብሏል። ጆን ቴክስተር የሚባሉ ናቸው። የኦሎምፒክ ሊዮንም ባለቤት ናቸው። ቦታፎጎም የእሳቸው ነው። ኢግል ፉትቦል ኮንግሎመሬት የሚባል እና በቅርብ ጊዜ ይሄ ቡድን እንግዲህ ከሌሎቹ አሁን ከሪቨር ፕሌት፣ ከቦከ ጆኔርስ ወይም ከሌሎቹ የፐብሊክ ሊሚትድ ካምፓኒስ ከሚባሉት ወይም ልክ እንደ እንግሊዝ ክለቦች የማይሸጡ ክለቦች አሉ። ልክ ባርሴሎና እንደማይሸጥ፣ ባየር ሚኒክ እንደማይሸጥ፣ ሪያል ማድሪድ እንደማይሸጥ የደጋፊዎቹ እንደሆነ፣ ቦካ ጁኒየርስና ሪቨር ፕሌትም እንደዛ ናቸው። የብራዚል ክለቦች ግን ፕራይቬት ሊሚትድ ካምፓኒስ ናቸው፣ ስለዚህ ይሸጣሉ እና አሁን ብዙዎቹ የብራዚል ቡድኖች ከአርጀንቲናዎቹ ቡድኖች በጣም በተሻሻለ የፋይናንስ ቁመና ላይ ነው ያሉት። ምክንያቱም እንደዚህ ኢንቨስተሮች ይመጣሉ። ተጫዋቾች ብዙ ተጫዋቾችን በብራዚል ማቆየት ችለዋል። አሁን በቅርብ ዓመታት ከቀደሙት ዓመታት ይልቅ በአርጀንቲና ተጫዋች አታቆይም። የአውሮፓ ክለብ አይኑን የጣለበት ተጫዋች በማግስቱ ይሄዳል። የብራዚሎቹም ይሄው ፈተና አለባቸው። በእርግጥ ግን እንደ አርጀንቲናዎቹ ስር የሰደደ አይደለም እና አንዳንዱ ኢንቨስትመንት ውጤት ነው። ብዙዎቹ የብራዚል ክለቦች የፎሬን ኢንቨስትመንት ውጤት አላቸው። ከዚህ በፊትም እንደዚሁ በሌሎች የውጭ ሀገራት ባለ ሀብቶች ተይዞ የነበረ ነው። የዚህ የሶስቱ ክለቦች የስፖርቲንግ ዳይሬክቶሬት በአንድ የስፖርት ዳይሬክተር ስር ሚሼል ጌርሊንገር በሚባሉ ሰው ስር የሚተዳደር ነው። ፓላስም ቢሆን 40 ፐርሰንት ቢሆንም ሼራቸው ስቲቭ ፓሪሽ ናቸው ዋናው ሰው፣ ረጅም ጊዜ በክለቡ የነበሩና ማይኖሪቲ ሼር ሆልደር ናቸው። ግን ሊዮንም እንደዚሁ በዛው ስር ነው እና በአብዛኛው በሌሎች ክለቦች ያልተሳካላቸውን በርካታ ተጫዋቾች በማምጣት ሰርቫይቭ ማድረግን የሚያውቅ ነው ይባላል። ለምሳሌ አርቱር የሚባሉ ተጫዋች ከፓልሜራሽ ከለቀቀ በኋላ ብዙ ክለብ ማግኘት አልቻለም። በኋላ ወደ ግሬሚዮ በውሰት ሄዶ ሎንዶሪናል የሚባል ክለብ ተጫውቶ ወደ ዜኒት ሴንት ፒተርስበርግ ሄዶ ሲንከራተት ቆይቶ ነው የተመለሰው። አሁን የኮፓ ሊበርታዶሬስ አሸናፊ ቡድን ውስጥ በጣም ወሳኝ ተጫዋች ነው፣ ድንቅ ተጫዋች ነው። አለን ከአልዋህዳ ከሚባል ክለብ ነው በ34 አመቱ የመጣው ከዩናይትድ አረብ ኤሚሬትስ። አትሌቲኮ ማድሪድን ይበልጦ ያለፈው ቡድን ይሄኛው ሆኖ ለማለት ነው። ሳቫሪኞ የሚባለው አጥቂያቸው የ28 አመት ተጫዋች ነው። ባለፈው ፔዤ ላይ በጣም አስደናቂ ነበር። በዛው በሜጀር ሊግ ሶከር ሶልት ሪል ሶልት ሌክ ሲቲ ለሚባል ቡድን ሲጫወት የነበረ ተጫዋች ነው። ሆነ 28 አመቱ ማርሎን ፍሬሳ የሚባለው ተጫዋች እንደዚሁ ወደ ስሎቫኪያ ሁሉ ሄዶ የተጫወተ ረጅም ጊዜ ሲባክን የነበረ ነው። ግሬጎር የሚባለው ተጫዋቻቸው ሁለተኛው ፒቮታቸው ደግሞ ለባህያ ለኢንተር ማያሚ ሲጫወት የነበረ ተጫዋች ነው። በቅርብ ጊዜ በስኬት ላይ የነበሩ ተጫዋቾች አይደሉም። አሁን የበለጠ ፓቪያ የሚባሉትን የቡድኑን አሰልጣኝ እንድናደንቅ የሚያደርገን ዴጎ ሲሞኔ በአንድ ክረምት ሁለት መቶ ሚሊዮን ዩሮ እንዳወጣው ወይ ሉዊስ ኤንሪኬ በሁለት ክረምቶች ወደ አራት መቶ ሀምሳ ሚሊዮን የ አምስት መቶ ሚሊዮን ዩሮ እንዳወጣው ማውጣት የሚችሉ አይደሉም። ቦታ ፎጎ እንደዚህ አይነት የሰርቫይቫል ታሪክ ያላቸው አንዱ ለአንዱ የሚሮጥ አንዱ ለአንዱ የሚፋለም ተጫዋቾች ያሉባቸው ናቸው። ደንበኛ ኮሌክቲቭ ፉትቦል የሚጫወቱ ናቸው። ብራዚሎቹ በአጠቃላይ የተዋጣለት ውድድር ነው እያሳለፉ ያሉት። አሁን ቀጥሎ በነገራችን ላይ የዓለም የክለቦች ዋንጫ ሁለተኛው ዙር ሲደረግ አንድ ትልቅ የብራዚል ደርቢን እናያለን። እኔ እንኳን ባይገናኙ ደስ ይለኝ ነበር፣ በዚህ ስቴጅ ብዙ ርቀት እንዲሄዱ አራት የብራዚል ቡድኖች ናቸው እና ሁለቱ ቦታፎጎ ከፓልሜራሽ ጋር መሰለኝ ካልተሳሳትኩ የሚገናኙት በሁለተኛው ዙር የሊዮኔል ሜሲ ኢንተር ማያሚ ከፔዥ ጋር ይጫወታሉ ኢንተር ማያሚ አንደኛው ሆኖ ቢያልፍ ኖሮ ሁለት ለዜሮ እየመራ ነበር፣ አይገናኝም ነበር ከፓሪሳን ጀርማ ግን፣ ከፓሪሳን ጀርማ ጋር መገናኘቱ በቃ ስክሪፕትር ነው፣ የሚገርም ነው። ምክንያቱም የፓሪሳን ጀርማ ተጫዋች ነበር ሊዮኔል ሜሲ ራሱ፣ ለሁለት አመታት የለቀቀበት መንገድ ብዙ ያማረ አልነበረም። ከባርሴሎና ሲለቅ ውለታው ሎለታል ፔጂ ምክንያቱም በጣም በመጥፎ ጊዜ ነው የለቀቀው። አንድ አመት ጠብቀን አማን አንድ ወር ሙሉ ኢቢዛ ሆኖ እያሳለፈ ዋንላፖርታ የአንተን ኮንትራት ጉዳይ አትጠራጠር መላ እናበጅለታለን አሉት፣ እና ምንም ከሌላ ክለብ ጋር እየተነጋገረ አልነበር። ሊዮኔል ሜሲ የባርሴሎናን የኮንትራክት ልባት ነበር ይጠብቅ ነበር እና በኋላ ድንገት ደወሉለትና እንግዲህ የባርሳ የፋይናንስ ሁኔታ የሚያወላዳ አይደለም፣ ስለዚህ ለክለቡ የምን ጊዜም ትልቁ ተጫዋች አናቆይህም አሉት፣ እና ያን ጋዜጣ መግለጫ እናስታውሳለን፣ እንዴት ያለቀሰ የመጨረሻ ጋዜጣ መግለጫው እንደሰጠ። ግን ቶሎ መፍትሄ ማግኘት ነበረበት። ፔዤ ይህንን መፍትሄ አዘጋጅቶ ጥቂት ቀናት ውስጥ ባርሴሎና አትቆይም፣ አዲስ ኮንትራት ማስፈረም መስጠት አንችልም፣ የፋይናንስ ውዴታችን አይፈቅድም ባለ በሶስተኛው ቀን ነው ፔዤ ይህንን ተጫዋች ወደ ፓሪስ የወሰደው። ግን በፓሪስ ደስተኛ አልነበር፣ በተለያዩ ምክንያቶች፣ የከተማውም ህይወት እሱ እንግዲህ ካስቴል ድፍልስ የሚባል ሰው ዝር የማይልበት ሰፈር ነበር ይኖር የነበሩ፣ በጣም ሰላማዊ ህይወት፣ ራሱ ልጆቹን ትምህርት ቤት እያደረሰ የሚኖር አይነት ሜጋስታር ቢሆንም ትልቅ ተጫዋች ቢሆንም ማለት ከ በጣም ትልቅ ተጫዋች ቢሆንም ሊዮኔል ሜሲ ግን የፓሪስ ህይወት ደግሞ በብርሃን ፍንጣቂዎች የተሞላ የተንቆጠቆጥ አይነት ህይወት ትልቅ ፋይቭ ስታር ሆቴል ውስጥ ነበር በተለይ መጀመሪያ ዓመት ይኖር የነበረው። እና እንዳልኩት ደግሞ ከባርሴሎና መልቀቅም እንዲያውም በድጋሚ እያለቀሰ ነበር ከባርሴሎና ወደ ፓሪስ የሄደው ይባላል፣ ልክ ከሮሳሪዮ ወደ ባርሴሎና ሲሄድ እንደነበረው ሁሉ። በዛ በወቅቱ ከባርሴሎና በፍጹም የመልቀቅ ፍላጎት አልነበረውም። እሺ ደሞዝ ልቀልስ ሁሉ ብሎ ነበር ይባላል። ደሞዝም በጣም ቀንሶ ነበር። በጣም ከፍተኛ ደሞዝ ይከፈለው ነበር። ከዛ ሁሉ ከ60% በላይ ደሞዝ ሁሉ ቀንሶ ነበር። በኋላ ወደ ፒኤስዤ ሄደ እና እነዛ ሁለት ዓመታት የተዋቡ ሁለት ዓመታት አልነበሩ። በሁለቱም ዓመት የሊገ ሻምፒዮን ነበር፣ ቻምፒንስ ሊግ ሴሚ ፋይናሊስት ነበር ምናምን። ግን ኖ ቻምፒንስ ሊግ ላይ ስኬታም አልነበሩም። አንደኛውን ዓመት በሪያል ማድሪድ፣ አንደኛውን ዓመት በባየር ሚኒክ ተሸነፉ። ግን የሜዳ ውስጥ ዳይናሚክሱም ብዙ ውጤታም አልነበረ ከአለም ዋንጫ በፊት የነበረው ጊዜ ነው ምርጥ ጊዜ ለሱ ከዛ ካለም ዋንጫው በኋላ ጥሩ አልነበረም። በኋላ ከክለቡም ጋር የተለያየበት መንገድ እንደዚሁ ለነገሩ፣ ፒኤስዤ ሊያቆየው ይፈልግ ነበር ግን ወደ ኢንተር ማያሚ ነው የሄደው። አሁን ከዚሁ ቡድን ጋር ይገናኛል እና ከሉዊስ ሄንሪኬም ጋር ሉዊስ ሄንሪኬና ሊዮኔል ሜሲ ናቸው ባርሴሎና ለመጨረሻ ጊዜ አውሮፓ ሻምፒዮን ያደረጉት 2015 ላይ አብረው ነበሩ። መጀመሪያ አካባቢ ግንኙነታቸው የሰመረ አልነበረም። ብዙ ጊዜ የሚነሳ ታሪክ አለ ሄንሪኬ ስታሮችን በተመለ እኔ ነኝ አለቃ ምን ይላል ያንን ሊዮኔል ሜሲ ላይ ማድረግ በጣም አስቸጋሪ ነበር፣ ግን ሜዳ ውስጥ ደግሞ በጣም ተሳክቶላቸዋል ሁለቱ ተጫዋቹና አሰልጣኞች። እንግዲህ አብረው እንግዲህ በሁለተኛው ዙር ፒኤስዤን ከኢንተር ማያሚ እናያገኛቸዋለን ማለት ነው። እና ለኢንተር ማያሚ ራሱ እንዲህ አይነት ጌሞች ላይ ኢንቮልቭ ማድረጉ ትልቅ ስኬት ይመስለኝ። ማን ነው ፌቨራይት የሚለው ለመገመት ብዙ ስብስብ አይመስለኝም። ለማንኛውም ይሄ በጣም የሚጠበቅ ጨዋታ ነው፣ ግን ቅድም እንዳልኩት ለብራዚል ቡድኖች ምናልባት ሌላ ጊዜ እናነሳው ይሆናል። ይሄ የዓለም ክለቦች ዋንጫ በሳምባ ቲዩን ነው እየተደረገ ያለው ማለት ይቻላል። በብራዚል ቲዩን ነው እየተደረገ ያለው ምክንያቱም ቦታፎጎ፣ ፍሉሚኔንስ፣ ፓልሜራሽ፣ ፍላሜንጎ እነዚህ ሁሉ ተጫውተው ትላንትና ነው ለመጀመሪያ ጊዜ የላቲን ቡድን የብራዚል ቡድን የተሸነፈው። ቦታፎጎ ግን ሽንፈት አትበው፣ ምክንያቱም ወደ ሁለተኛው ዙር ያሳለፋቸው ሽንፈት ስለሆነ ብዙ ምክንያቶች አሉ። አንደኛው የአየር ንብረቱ የበለጠ በትሮፒካል አካባቢ ላሉት ሀገራት ክለቦች ለሚስማማ ነው ይላሉ። ይህንን ፌሊፔ ሉዊስ ራሱ ብሎታል። ለነገሩ እኛ አሁን ኮፓ ሊበርታዶሬስ ምናምን የመጫወት ልምድ አለን፣ በጣም አስቸጋሪ በሆኑ ሜዳዎች፣ ፈታኝ በሆነ አየር ንብረት፣ አስቸጋሪ በሆነ አልቲቲዩድ የመጫወት ልማድ አለን። አውሮፓዎቹ ይህ ልምድ የላቸውም። ስለዚህ የብራዚል በጠቅላላው የላቲን አሜሪካ የደቡብ አሜሪካ ክለቦች ይሄ እድላላቸው የሚል አስተያየት ሰጥቷል። ምንም እንኳ የበለጠ በጀት ምናምን ቢኖራቸውም ግን ደግሞ የብራዚል ክለቦች ደግሞ ከሌሎቹ የላቲን አሜሪካ ክለቦች የበለጠ የኢኮኖሚ ጥንካሬ ያላቸው፣ ቅድም እንዳልኩት ምናልባት የክለቦቹ የኦነርሽፕ ሞዴል ሊሆን ይችላል። በቅርብ ጊዜ አያየን አይደለም ሜንፊስ ዴፓይ፣ ዲሚትሪ ፓየት፣ አርቱሮ ቪዳል አይነት በአውሮፓ ትልልቅ ደግሞ ዚ ይከፈላቸው የነበሩ ተጫዋቾችን ወደ ብራዚል ገበያ መሳብ ሲችሉ ማለት ነው። አሁን በቅርብ ጊዜም ካየሽ ያለፉትን ስድስት የኮፓ ሊበርታዶሬስ ውድድር ያሸነፉት የብራዚል ቡድኖች ናቸው። ፍላሚንጎ 2019ና 2022፣ ፓልሜራሽ 2020ና 2021፣ ፍሉሜኔንሴ 2023፣ ቦታፎጎ 2024። ስለዚህ የብራዚል ቡድኖች አሁን ያለምንም ተቀናቃኝነት የአህጉሪቱን እግር ኳስ ተቆጣጥረዋል። እሱ ብቻ ሳይሆን ይሄ ኦል ብራዚሊያን ፋይናልስ የሚሏቸው የአንድ ሀገር ቡድኖች በተደጋጋሚ በአንድ ፋይናል ሲገናኙ እያየ ነው። በቅርብ ጊዜ የቅርብ ጊዜውን ፍጻሜ በብራዚል ቡድኖች መካከል የተደረገ ነው። ካለፉት ስድስት የኮፓ ሊበርተዶሪስ ፍጻሜዎች ሁለቱ ኦል ብራዚሊያን የኮፓ ሊበርተዶሪስ ፍጻሜዎች ነ ሁለቱም የብራዚል ቡድኖች ለፍጻሜ የደረሱበት ነው። የነበሩ እነዛ ጠንካራ ሆኗል። ግን ሌላ እንደዚህ በስታቲስቲክስ በማቴማቲክስ በምና ማትለኪው አንድ ነገር ደግሞ ፍላጎት ነው። ዲዛይር ለላቲኖቹ ይሄ ጥያቄም አይደለም ለላቲኖቹ የሚጫወቱበት መንገድ የሕይወታቸውን የመጨረሻ ጨዋታ የሚያደርጉ ነው። እያንዳንዱ ጨዋታ እንደ ፍጻሜ ነው። ለአውሮፓ ቡድኖች ኦፕሽን አሉ። ለአንዳንድ የአውሮፓ ቡድኖች ለብራዚሎቹ ግን የዓለም ዋንጫ ፍጻሜ እንደማለት አይነት የምርም የዓለም ዋንጫ ፍጻሜ እንደሚመስል አይነት ስሜት ነው ጨዋታቸውን የሚያደርጉት እና አንድ ጊዜ ይፋይ ባይሆንም 1951 ላይ የመጀመሪያው ኢንተርኮንቲኔንታል ውድድር ተደርጓል ይባላል በላቲን ና በአሜሪካ ቡድኖች መካከልና በላቲን አሜሪካና በአውሮፓ ቡድኖች መካከል ያንን ጨዋታ ቦታ ፎጎ ነበር ያሸነፈው እና የቦታ ፎጎ ደጋ የ ፓልሜራስ ደጋፊዎች ስቴዲየም ውስጥ ይዘው የመጀመሪያው የዓለም ሻምፒዮን አስራ ዘጠኝ ሀምሳ አንድ የሚል ጽሁፍ ይዘው ገብተው ነበር። ለእነሱ በጣም ትልቅ ውድድር ነው። ለአውሮፓዎቹም ትልቅ ውድድር። ማድሪድ ማሸነፍ ይፈልጋል። ፒኤስዤ የውድድር ዘመኑን እንከን አልባ ማድረግ ፍላጎት አለው። ባየር ሚኒክ ቻምፒየንስ ሊግ ላይ ብዙ ርቀት አልሄደም። ስለዚህ በዚህ ውድድር በጥቂቱ በፋይናንስም በውጤትም ጥቂት ማካካሻ ይፈልጋል። የአውሮፓ ቡድኖች አይፈልጉትም ማለት አይደለም። ውድድር ውስጥ ከገቡ በኋላ ይህንን ውድድር ማጣት ምን ማለት እንደሆነ የአትሌቲኮ ማድሪድ ተጫዋቾች ከውጤታቸው በኋላ ያሳዩትን ሀዘን በማየት መረዳት ይቻላል። ግን ምንም ቢሆን ይሄ ዲዛየር ይሄ ፍላጎት የላቲኖቹን አይመስልም። አሁን ቦካ ጆኒየርስ ጨዋታ ሲያደርግ በየስቴዲየሙ ቦምቦኔራን ይዞ ሚዞር ይመስላል ይባላል። ያቺ የቸኮሌት እቃመት መስለዋን ስቴዲየም ለቦምቦኔራ። ምክንያቱም ጨዋታ ሲደረግ እያንዳንዱ ከቦካ ጆኒየርስ ከሚጫወት ቡድን ከሜዳ ውጭ እንደሚጫወት ነው ይመስል ምንም እንኳ ገለልተኛ ቢሆንም ግን ከሜዳ ውጭ የሚጫወት ነው ይመስል አትሞስፌሩ የሚገርም ነው። የብራዚል ቡድኖችም ሲጫወቱ ልክ እንደዚህ፣ የአፍሪካ ቡድኖችም በመጠን እንኳ አነስ ሲበሉ እንጂ የድጋፍ ሀርመኒው ዊዳድ ሲጫወት ኤስፔራንስ ሲጫወት የሚገርም ድባብ ነው ያለው እና ለአውሮፓዎቹ ና ለሌሎቹ ክፍለ ዓለማት ወይም ክፍለ አህጉራት ቡድኖች አንድ አይደለም ስሜቱም ራሱ እና ያም አትቲዩድ አለ ማለት ነው እሱ ብቻውን በቂ አይደለም፣ ግን የራሱ ፌሊፔ ሉዊስ እንደሚለው ትልቅ ልዩነት ያመጣል ይሄ እውነትም የዓለም ዋንጫ ነው ብሎ ውድድሩን እንደ ዓለም ዋንጫ ወግ ትሪት ማድረግ ትልቅ ልዩነት ያመጣል። ምናልባት አውሮፓዎቹ ተመሳሳይ ረሀብ ላይ ይኖራቸው ይችላል። በዛ ላይ ደግሞ ቅድም ዴጎ ሲሞኔ ያነሳው የውድድር ዘመኑ መጨረሻ ላይ የሚደረግ ስለሆነ የአውሮፓዎቹ አብዛኞቹ ቡድኖች ዝለዋል። የላቲን አሜሪካ አብዛኞቹ ቡድኖች ደግሞ በውድድር ዘመኑ መሀል ስለሆነ ውድድር እየተደረገ ያለው በሊበርታዶሪ ስራሽ፣ መቼ ነው ፍጻሜ የሚደረገው? ኖቬምበር ነው አይደለም ገና መሰለኝ እና የውድድር ዘመኑ መሀል ላይ ነው ያሉት አንዳንዶቹ ገና ስድስተኛ ምናምን ቢሆኑ በብራዚል ራው ለምሳሌ ግን በአውሮፓ ከአውሮፓዎቹ ብሮች በተሻለ ፊዚካል ዝግጅት ላይ ይገኛሉ ለማለት ነው። ስለዚህ አትሌቲኮ ማድሪድ ከውድድር ውጭ መሆን በተለይ ስድስት ነጥብ ይዞ ከውድድር ውጭ መሆን አስገራሚም ነው አሳዛኝም ነው፣ ለነሱ ለአትሌቲኮ ማድሪድ። ትናንትና የተደረጉት ፖርቶና ያለ ህልም ጨዋታ አራት ለአራት ነው ያለው፣ ስምንት ጎል የተቆጠረበት ጨዋታ ነው። አዎ አዝናኝ ጨዋታዎች አሉ፣ አንዳንዶቹ ብዙ ጎሎች ናቸው የሚቆጠርባቸው። ይህንን እያየ ነው እንቀጥላለን። አድማቻችን ከኛ ጋር እንዲሰቆዩ ነው የምንጋብዛችሁ።